እኔ ሙያዬን በነፃ ለማድረግ እኔ መቶ ፐርሰንት መቶ እሑድ ለምን አይሆንም? እሑድ ለምን አይሆንም? እኔ አምሬዲ ሬዲ፣ እግዚአብሔር ምስክሬ ነው የምነግራቸው። ከክፍለ ሀገርም ላይ በጣም ይጨነቃለሁ፣ በጣም ነት፣ በጣም ከክፍለ ሀገር መጠው በጣም ብዙ ሰዎች ይመጡና ያለቅሱብኛል፣ ምናምን የሚችለውን በሙሉ አግዛሉ፣ ወይም የማልችለውን ደግሞ ቢያንስ የተወሰነ የተቀነሰላቸው ይሰራላችኋሉና እንደ ሰው አእምሯችን ስለሚፈታተን ማለት ነው። ደግሞ ልጆች ስለሆኑ በጣም ይከብዳል። ግን እየሞከርኩ ነው፣ የምችለውን እየሞከርኩ ነው። አንዳንዴ ምን አስባለሁ መሰላችሁ? እንደ መንግስትም እኔ ሙያዬ መንግስት ደግሞ፣ እኔ አሁን አዲስ አበባ ላይ ለምሳሌ በነፃ መስራት እፈልጋለሁ። አዲስ አበባ ላይ እኔ ሆስፒታል ሊሆን ይችላል፣ ኮንታክት ያደርጉኝ። እግዚአብሔር ምስክሬ ነው፣ እኔ በነፃ እሰራለሁ። ይሄ እግዚአብሔር ምስክሬ ነው። የምነግራችሁ የማቴሪያል ችግር ነው። አሁን ኮስት ዋይዝ በጣም ስለሚከብድ ነው እንጂ ያቀበል ጥብብ ይልና ድርቅ ቀብላ እዛው ላይ ጥብብትና ቀዳዳዋት እንስ እያለች ትመጣለች ማለት ነው። በዛ ምክንያት ምን ይሆናል፣ ደም ወደ ልብ አይገባ። ወደ ልብ ካልገባ ብዙ ደም ወደ ሰውነት መላክ አይችልም። የልብ ድካም እንለዋለን ማለት ነው። ይሲ ባክቴሪያው ሳይሆን ዳይሬክትሊ ይጎዳን ያለው የራሳችን ሰውነት ነው የሚጎዳ ለዛ ነው ብዙ ጊዜ የተንሲል ኢንፌክሽን ተደጋጋሚ ሲሆን ሰርጀሪ ይሰራ። ፕላስ ደግሞ ተደጋጋሚነቱ በራሱ አድካሚ ነው። በየዓመቱ በየዓመት አምስት ስድስት አስር አስራ አምስት ጊዜ በየወሩ መታመም ራሱ ስቃይ ነው። ያን ስቃይም ይብን ለማስታገስ ተንሲል መውጣት ሊኖርበት ይችላል ማለት ነው። ሶ አሁን አይ ቲንክ የተረዳችሁት መሰለኝ አይደለ? እንዴት ወልሞት ሰባት መቶ ሰው አለ እንዴት የቶንሲል ኢንፌክሽን ችግር ሊፈጠር እንደሚችል ልብ ላይ ችግር ሊፈጠር እንደሚችል በጣም ሰፋ አድርጌ ነው የተናገርኩት። አይ ቲንክ የገባችሁ ይመስለኛል ብዬ አስባለሁ። ሌክቸር ካረኩባችሁ ይቅርታ። ትክክል ነው። አብረህ የሚሰሩ ሰዎችን ተከታተል ኖት ልበት ስፔሻሊ ቀጠሮ እና በስልክ የሚደውሉትን አይኖ ነው። ለዛ ብዬ እውነት ለመናገር የድሮ ክሊኒክ ላይ የነበረ የሪሴፕሽን ሲስተምን አስተካክ ያሉ መቀየር ያለባቸው ተቀይረዋል። ትሬኒንግ እንደ አዲስ መስጠት ጀምረናል። ይቅርታ እንግዲህ ይሄ ቀለም ነው። እንግዲህ ቀለም ስንሰራ ነጭ ቀለም ስለተቀባብኝ ነው እና ሪሴፕሽን ላይ በጣም ብዙ ስራ እየሰራው ነው። ትሬኒንግም እያሰጠው ነው፣ ለብለው ሁሉ በምን መልኩ መሰራት እንዳለበት እያንዳንዳቸውን። ከዛም አልፎ ደግሞ ሁሉም ነገር በሲስተም አድርገዋል። መጀመሪያ ላይ የተቸገርኩት ከክሊኒኩ ላይ በሲስተም አልነበረም፣ በደብተር በወረቀት ነበር፣ በአጀንዳ ነበር ሰው የተመዘገበው። ስለዚህ ከዛ ነበር የሚጠሩት። አሁን ግን በሲስተም ስለሆነ ኮንትሮል ማድረግም መከታተልም እንችላለን። ስለዚህ እሱን ነገር አስተካክላለሁ። ቴንኪ ሶማች ምንም ችግር የለም። እኔ በምችለው አቅም በሙሉ አግዛለሁ። ምንድን ነው መሰላችሁ በጣም ብዙ ሰዎች ለብዙ ሰዎች በነፃ ሕክምናውን ሰጥቻለሁ። ግን በጣም እየበዛ ሲመጣ ደግሞ ያ ደግሞ ያው የግል ተቋም ከፍታችሁ እንደዛ ሲሆን ትረዳላችሁ ብዬ አስባለሁ። ያስጨንቃችኋል። ሰርቫይቭ ማድረግ አለበት ተቋሙ መቀጠል አለበት እና ያ ለማድረግ ደግሞ ሁሉንም በነፃ መስራት ከባድ እውነት ለመናገር እና ይህን ለዛ ነው በብዛት ሰራም እንደዚህ አይነት አገልግሎት አገልግሎት ብሰጥም ብዙ እንትን ማለለው ፕሮሞት ማያደርገው ለዛ ነው በጣም እየተጨነኩ ስለሆነ ማለት ነው። እውነት ለመናገር ብዙ ሰራተኛ አለ፣ ያው ሁሉ በኪራይ ነው የሚሰራው ቤት ምና ስለሚጨንቅ ነው እንጂ ግን በቃ በውስጥ እያየን መረጃዎችን እየተቀበልን እየጠየቅን አቅማቸውን ያ እንትን ያሪ ያጠና በሚችል አቅም ብዙ ሰዎችንም እያረዳሁ እውነት ለመናገር አለ ኦልሬዲ፣ ዶክመንት ተደርጎ የሰራንላችሁ ሰዎች አሉ። ምርመራማ በጣም ብዙ። አዎ ትንሽ አስቸጋሪ ነው። እውነት እኔ በግል ደረጃ በዚህ ልክ በነፃ ይሰራል ብዬ አላምንም። እግዚአብሔር በሚያውቅ በስማ ያም፣ ገና አራት ወራችን ነው ከጀመርን። ራሱ አዋቂ ይሰራለሁ፣ ሁሉንም ይሰራለሁ አንገት በላይ ቀዶ ህክምና ከአንገት በላይ የሆነ እንጂ ምንም ችግር የለም። አፍንጫውን አሁን ዶክተርዬ፣ እንዴት ወንድሜ ልጅ ከተሰራ አንድ ወር በላይ ሆኗል፣ ግን አፍንጫውን ይነካከዋል። ምን ችግር አለ? አሜን፣ አላህ ይጠብቅህ። ሀሰናት በጣም ቴንኪ ሰማች። አሜን አሜን ኦድሞስጥ ሁንዘጠ ያልሽው በጣም ደርሶሻል። ያሬድ ካር ዌዲንግ ደርሷል፣ በጣም ደርሷል። እንደጀመርን በአንድ ሳምንት፣ ሁለት ሳምንት ውስጥ ይደርሳል። አበዛብኛል የበዛብኝ ተቸገርኩኝ፣ እና ለዛ ነው ትንሽ የተሳቀቅኩ መጣሁ። ታውቃላችሁ፣ በአብዛኛው ብዙ ሰው በነፃ ስለሚፈልግ በጣም እጨነቃለሁ። በጣም እውነት፣ በጣም ከክፍለ ሀገር መጥተው በጣም ብዙ ሰዎች ይመጡና ያለቅሱብኛል ምናምን። የሚችለውን በሙሉ አግዛል፣ ወይም የማልችለውን ደግሞ ቢያንስ የተወሰነ የተቀነሰላቸው ይሰራላችኋሉ። እና እንደ ሰው አእምሯችን ስለሚፈታተን ማለት ነው። ደግሞ ልጆች ስለሆኑ በጣም ይከብዳል። ግን እየሞከርኩ ነው፣ የሚችለው እየሞከርኩ ነው። አንዳንድ ምን አስባለሁ መሰላችሁ እንደው መንግስትም፣ እኔ ሙያዬ መንግስት ደግሞ እኔ አሁን አዲስ አበባ ላይ ለምሳሌ በነፃ መስራት እፈልጋለሁ። አዲስ አበባ ላይ ይሄ ሆስፒታል ሊሆን ይችላል፣ ኮንታክት ያድርጉኝ። እግዚአብሔር ምስክሬ ነው፣ እኔ በነፃ እሰራለሁ። ይሄው እግዚአብሔር ምስክሬ ነው የምነግራችሁ የማቴሪያል ችግር ነው አሁን በኮስት ዋይዝ በጣም ስለሚከብድ ነው እንጂ እኔ ሙያዬን በነፃ ለማድረግ እኔ መቶ ፐርሰንት መቶ እሁድ ለምን አይሆንም? እሁድ ለምን አይሆንም? እኔ አም ሬዲ እግዚአብሔር ምስክር ነው የምነግራቸው። ክፍል ሀገርም ላይ እንደምታየት በአምቦ ጀምር ያለው ቀጥላለሁ። እ በየቦታው እየዞር በምችለው አቅም በተሳካልኝ ሰዓት ማለት ነው እና በአመት ሁለት ሶስት ትሪፕ እያዘጋጀው ቀጥላለሁ። አሁንም ቢሆን እንቀጥላለን። ሁለተኛ ዙር ግን አዲስ አበባ ላይም ደግሞ በመንግስት ሆስፒታል ውስጥ እኔ ያለምንም ደመወዝ ያለምንም ክፍያ ያለምንም ተጨማሪ ነገር ኢቭን ማቴሪያል ካስፈልግ ለምሳሌ አሁን የሰርጀሪ ማቴሪያሎች ላይ ሴቶች የሰርጂካል ሴቶች ካስፈለጉ ኢቭን ከራሳችን ተቋሚ ይዘን መጠን መስራት እንችላለን። ኤኒ ሆስፒታል ኮንታክት ካደረገኝ ሼር ማድረግ ትችላላችሁ፣ ለሆስፒታሎች እኔ በሙያዬ እግዚአብሔር ምስክሬ ነው አገለግላለሁ። አይ ዊል ዱ ኢት አይ ዊል ዱ ኢት በምችለው አቅም ማለት ነው። አላደረገው ነገር ደሞ ፕሮሚስ ፕሮሚስ አላደርግም ማለት መስማት መናገር አይችልም ከተወለደ ስምንት አመቱ ይሄ እንደዛ ከሆነ እኔም ማከም አልችልም ኔ ከባድ ነው ከዚህ በኋላ የሚመለስ ነገር ስላልሆነ ጆሮ ውስጥ ነፍሳት ሲገባ በምን ይወጣል? ዶክተር ሐኪም ብቻ ነው የሚያወጣው፣ እሱ ከአንገት በላይ እስፔሻሊስት ብቻ ነው የሚያወጣው። እንዳትነካኩት በምንም ነገር፣ እንደው ህመሙን የሚረብሸው ነገር ለማስታገስ ሚዲት ዳውን የሆነ በረሮ ሳምቲንግ ቢገባ ቶሎ ሃይድሮጅን ወይም ደግሞ ቫንትን ይሄ ዘይት ነገር ጆሮ ውስጥ አድርጎ እንዲሞት ማድረግና ያው እንዳይንቀሳቀስ፣ ሲንቀሳቀስ ስለሆነ ነው የሚፈጥነው። ከዛ ቀጥታ ወደ ሆስፒታል መሄድ ነው፣ ይወጣል። አደለም። እኔ እንደዛ ፕሉሚናሪ መናሪያርተሪ ነው ወይስ ያቃለው ቬን ነው ያልከው። እኔ እንደዛ ሳይሆን ከቬን ከቬኖች የሚመለሱት የሚመለሰው ደም ወደ ቀኝ ልብ ክፍል ይዳል፣ ከልብ ክፍል ወደ ሳምባ ይዳል ነው ያልኩት እንጂ ያቃለው። እቺ እኮ ስድስተኛ ክፍል ሳይንስ ናት። ነው እንጂ ታይሜ ታው እንጂ ታው እንጂ እግዚአብሔር ፍቃድ የሆነ ፋውንዴሽን አቋቁመን ሕክምናውን በነፃ ክፍለ ሀገር ላይ ማድረስ የምንችልበትን ሁኔታ ለማፍ ለመፍጠር እሞክራለሁ። ትልቁ ነገር እሱ ነው ብዬ ነው የማሰብ እንደ ሌጋሲ የሚሆነው እንደ ማህበረሰባዊ አገልግሎት የሚሆነው እንዲቀጥል ዚርሃስቱ ቢሳምባዲ ይህን ማድረግ መጀመር ያለበት እና ይህን ደግሞ እያሰብኩበት ነው። ረዴ እስኪ ፕሮፖዛሎችንም በሙሉ ጀምረናል። አስተካክለን እንዴት አድርገን ማደረስ እንችላለን፣ ሰው በይ ያለበት ቦታ እየሄድን ማድረግ እንችላለን። የግድ ግድ ነጮች መጠበቅ ያለብን፣ ካምፔን ሲባል ነጮች ነው የሚታስቡት። የዘመቻ ስራ ሲባል ከውጭ የሚመጣ ሰው ነው የሚታስበው። እኛ ራሳችን እዚህ ያለነው ሐኪሞች ዊከንዱ ካምፔን አንድ ጠረፍ ያለ ገጠር ያለ ሰው አዲስ አበባ መሀል ከሚመጣ በሆነ ፕሮግራም እኔ ቢሄድ ሳምባዲ ደግሞ በሆነ ፕሮግራም ቢሄድ እኔ በዓመት አንዴ ባደርግ ሳምባዲ ሐኪም በዓመት አንዴ ቢያደርግ ሳምባዲ ሐኪም ደግሞ ቢያደርግ በእርግጠኛ ዛ አካባቢ በዓመት አስር ጊዜ ስድስት ሰባት ጊዜ ይሄዳል ማለት ነው ትሪፕ ያ ደግሞ ብዙ በርደኖችን ይቀንሳል። እና እንደ አገርም ካምፔን ወይም የዘመቻ ስራ ሲባል ብዙ ጊዜ የሚያያዘው ነጮች መጡ፣ ፈረንጆች መጡ ከውጭ ምን አብዛኛውን ጊዜ ይህን ያክል የተለየ ነገር ላይዶር ይችላል። ስፔሻል የሆኑ ሰርጀሮች አሉ። ለምሳሌ በሀገራችን ደረጃ ኮምፕሌክስ የሚባሉ ሰርጀሮችን ማሽን በጣም ያስፈልጋቸው ማሽኖችን ይዘው የሚመጡ በጣም እኔ ራሴ የተማርኩባቸው ስፔሻሊ ደግሞ ከስዊድን የሚመጡ ሀኪሞች ነበሩ። እኔ አንገት በላይ ስፔሻሊስት ና በጣም ብዙ ስፔሻሊ ደግሞ የተንፈሻ ቱቦ ካንሰር ህክምና ላይ በጣም ጎበዝ እንድንሆን ያደረጉ እነሱ ናቸው እና እንደዚህ አይነቶቹ በጣም መበረታታት መቀጠል አለባቸው። ፕላስ ደግሞ እንደ ሀገርም ደግሞ ዲፕሎማሲያዊ ግንኙነቶች ናቸው እና እነዚህ መበርታት አለባቸው፣ መጠንከር አለባቸው። በትክክል ግን እኛ ደግሞ ሪስፖንሲብል ሆነን እነሱ ከዛ ሲመጡ እኛ ደግሞ ራሳችን በአቅማችን ደግሞ የራሳችን የሀገር ዜጋ ደግሞ እንደዚሁ ካምፔን እያዘጋጀን በየቦታው ዙር ዙር እያለን ብንሰራ ረበስ በጣም ትልቅ መታደል ነው ብዬ ነው የማስበው እና ይሄ ደግሞ መሆኑ አይቀርም። ባይዘወይ ስሩ ታይም ቴክስ ፕሮሰስ፣ ግን ስሩ ታይም እስፔሻሊ ደግሞ ፕራይቬት ሴክተሩ እንደ ሶሻል ሬስፖንሲቢሊቲ ወስደ ነው ብዬሽ ልክ በቃ አሉ ይህን የሚያደርጉ ሆስፒታሎች እንዳሉ አውቃለሁ። ግን በቃ ትሬንድ ሆኖ መቀጠል አለበት ብዬ አምናለሁ እና እስፔሻሊ ፕራይቬት ሴክተሩ እንደ ሶሻል ሬስፖንሲቢሊቲ በየቦታው ሙቪ እያደረግን አቅም ለሌላቸው ሰዎች ማገዝ ብንችል በጣም ትልቅ ነገር ነው። እውነት ለመናገር በጣም በጣም ቀላል አይደለም። ይህንን ያን እንዲህ ጊዜ ያን ሕፃን ልጅ ህይወት መታደግ ቀላል አይደለም። እኔ ያን ለአንድ ቶንስል ሰርጀሪ የሚወስድብኝ በጣም አጭር ደቂቃ ጊዜ ሰርጀሪ ነው። ነገር ግን ለዛ ልጅ ግን የእድሜ ልክ ረፍት ነው። እና ይህንን ደግሞ በብዛት ማድረግ ስለሚቻል፣ ነገ ነገ ወዲያ በካምፔን መልኩ እንደ ሀገርም ደግሞ እኔ በሚችሉ አቅም አስጀምሬዋለሁ። ደግሞ ለመቀጠል እንሞክራለን። ስሩ ታይም ይሄ ነገር ትሬንድ እየሆነ ስፔሻሊስቶቹ፣ ተቋማቶቹ በቃ ሙቪን እያደረግን አቭሪ ፓርት ኦፍ ኢትዮጵያ ማገዝ መቻል አለብን። ኢቨን ከቻለ ደግሞ እንደውም ከሀገር ወጣ እያልን ሌሎች ቦታዎችም ላይ ራሱ መስራትን መለማመድ አስፈላጊ ነው ብዬ አምናለሁ። እንግዲህ ይሄ ደግሞ ስሩ ታይም የሚመጣ ነገር ነው፣ በጊዜ የሚመጣ ነገር ነው። ይስተካከላል ብዬ አስባለሁ። እንቀጥላለን። እና ቤተሰቦቼ በጣም ነው የማመሰግነው፣ ዛሬ መጣበት እና ዓላማ እንግዲህ ኢሊት ኢኤንቲ ሴንተር እሁድ ይመረቃል። የሚቀጥለው ሳምንት ጀምሮ ደግሞ ስራ እንጀምራለን ብዬ አስባለሁ። እና ለዚህ ሁሉ ደግሞ መጀመሪያ ቸሩ መዳህን ያለ ምን አመሰግናለሁ፣ የፈጠረኝን እግዚአብሔር አምላኬን አመሰግናለሁ። ከዛ መቀጠል እናንተን አመሰግናለሁ፣ ቤተሰቦቼን አመሰግናለሁ እንዲሁም ደግሞ በሄድኩባቸው የመንግስት መስሪያ ቤቶች ሁሉ ለረዳችሁኝ፣ ለተባበራችሁኝ በጣም ከልባዊ የሆነ ምስጋና ማቅረብ እፈልጋለሁ። እግዚአብሔር ይባርካችሁ፣ እግዚአብሔር ይስጥልኝ። እንደ መጨረሻ ግን እስኪ ሁላችሁን ኮመንት ላይ ኢሊት ኤኒቲ ሴንተር ብላችሁ ጻፉ። ነው እናይት ከይቅር ተጋግ እስኪ ኢሊት ኤኒቲ ሴንተር ብቻ ብላችሁ በመጻፍ አሳዩኝ ፍቅራችሁ እየጠበኩ ነው። ቴንክዩ አጥናፉ፣ ቴንክዩ ሰማች፣ ቴንክዩ አብዲሳን። የቀደማችሁ ሁላችሁን ማር ቀጥላል። ቴንክዩ ሰማች ጎንደር። መልመጣበት ምንም ምክንያት የለም። እየሞከርኩ ነው፣ እየጠረኩ ነው። ነገሮች ሲመቻችሁ በደንብ ነው መመጠው። ቴንክዩ ሊዮኔል

ት ሁላሁ ጅ ተስፋ ቴንክ ዩ ሶ ማች ማሂ ቴንኪ አሙ ቴንኪ አልፋ ፌቭ ሁላችሁንም በጣም አመሰግናለሁ። በጣም ክበሩልኝ። እግዚአብሔር ባርካችሁ። መልካም ምሽት የብላችሁ ከተከፈተ በኋላ ደግሞ ፕሮግራሙንም እንዲሁ ሼር የማደርጋችሁ ይሆናል። በጣም በጣም በጣም በጣም እንግዲህ የሰላም ጉዳይ ነው። ችግር የለም እናስብበታለን። በሉ መልካም ጊዜ ይሁንላችሁ። ደናደሩልኝ ቤተሰቦች ቴንክዩ ቴንክዩ ጋሽ ቴንክዩ ሰሞች ኮመንታችን ማቋረ